አበበደ መሳልጃ ው መገላለ ሞገስ ቅረሽ ቢጎድል ላልጠላሽ ላለይሽ ቃል እገባለሁ። ከጎንሽ በት ባጣ ብታጣ ቢቸግር ብትረታ ላለይ ለዘላለም ቃል እገባለሁ።

ሁሌ ፈገግ የምንለው ጭንቀት የሌለብን የምንመስለው፣ ሁሉም ነገር ስለደረሰብን ነው። ተስፋ ስለቆረጥና ከሳለፍነው ችግር በላይ ሌላ ችግር እንደማይመጣ ስለምናገርኩ። ማንነቴን ባውቀው ደስ ይለኝ። ማንነትን አለማወቅ ከባድ። ተወልዶ መጣል ማንነትሽን አለማወቅ በጣም የሚያሙ። እንዳልማጠበኮን ማንድግ ሴት ልወድ እችላለሁ

ዝናም እየሮጠ ቢከተልም በያዙት መኪና ሉላን ይዘዋት ሂደዋል። የጎዳና ልጅ ህይወትን በሚገባ በለቅሶ እና የህይወት እንትኗን እያወራች ዳጣ በሚገባ ሰራች። ሰላምታይና ይስጠለን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እያላችሁበት ሰላም እግዚአብሔር ያብዛላችሁ ዛሬ እንግዲህ ምሳሌ ክፍል 49 ተለቋል ማለት ነው። እንግዲህ ወደ ክፍል 48 ላይ ስንመለስ ሶስቱም ማታ ላይ ሉላን ውጭ እያሏት ከበር ላይ ቁመው ነበር መኪና ይዘው። ዝና ደግሞ ሻውር ገብቶ ነበር እና ዛሬ አይመችኝም እንዴት ብዬ እያለች ነበረ እየፈራችው ስለነበረ በዚህም የተነሳ አይ ነይ ተከተይን ችግር የለውም ምንም እንዳታይ፣ አሁን ሻውር ከገባ ታመልጨዋለሽ እያሏት ነበርና፣ እሷም እሺ በማለት እንትን እየጠበቋት ነበርሽ። ምንም እንዳትመለሽ እንዳትፈር እያለ ሞገስ ወንድ ወንድ እያጫወተው ብሩኬም ስላለ ዳጣም ስላለ የሶስታቸውም ስለነበሩ መኪና ይዘው በመጠበቅ እንግዲህ ሉላ ልታመልጥ ችላለች። ሉላም እነሱን ልመጣ ስትል እንዳት ትመለሽ በማለት ሩጣ አምልጠዋለች ማለት ነው። ከኋላ እንግዲህ ዝና ዝና ጉራው እንግዲህ ንዴቱን እሳት ለብሶ እሳት ጎርሶ መሬቱን በመምታት በመደብደብ ላይ እያለ ዝና ሚስቱን ቢከተልም መኪናው በመኪና ይዘዋት ሄደዋል። እሱም እንግዲህ እየተናደደ እኔ እንትናለች እኔ እንትናለች እናቴ ትሞትማ እንደ ሞገስ አለቅህም እና ኮር ብገባ እያለ እንግዲህ ዝና እየፎከረ እያቅራራ ጉራውንም እየቸረቸረ ይገኛል። ከመሬትም ሆኖ ሁሉንም ነገር እንትን እያለ ነበረ። በዚህም የተነሳ እንግዲህ ሉላን ወደ ብሩኬ ቤት ይዘዋት ለመሄድ ተገዳዋል። እዛም እንግዲህ ሶስታቸውም እዛው ሄደው አራታቸውም እዛው በመሄድ እንትን ሲሉ ነበር። እንግዲህ ብሩኬም ካስር ማን ነው ሞገሴ ከስንት ዓመት በኋላ ፍቅረኛውን ሲያገኝ በእሷ እንትን ያለው እሷም ለእሱ መስዋዕት የምከፍለው ሉላ እሱን እንዳይገልብ ብላ ከማትወደው ሰው ከሚያሰቃያት ሰይጣን ሰው ጋራ አብራ ጥቁር ለብሳ ጥቁር በሐዘን ውስጥ ትገኛለች ማለት ነው። ምክንያቱም አሁን ላይ ቢያገኘን ያው እንትን እንላለን በማለት ለእሱ እየከፈለች ያለው መስዋዕትነት ነው እንግዲህ። እሷም አሁን ላይ እንግዲህ የወሰዱባት ከዚያ ወጧት ለመደራደሪያ እንደነበረ ነበር ያቀረበው ሞገስ። ግን ለአስር አመት ያገኛትን ፍቅረኛውን እንዴት አድርጎ ከተደራደረም በኋላ መመለስ እንዳለበት በጣም እየጨነቀውም ነው። ሁለተኛም ለጓደኛው ብሩኬ ቃል የገባው ነው። ይህ ሀሳብ የሚያመጣው ራሱ ሞገስ ነው። ስለዚህ አሁን ላይ ግን ምን እንዳለ እሱም ምን አለ ካሁን በኋላ እኔ እና አንቺ መከራንም ደስታንም ሁሉንም በአንድ ሆነን እንጋፈጣለን፣ መልሰሽ እዛ ካውሬ ቤት አትሄጅም እያላት ነበረ። ነገር ግን ያመጧት ዝና ላይ ቅድስትንና ንብረቱን እንድነሳ ነበረ ነገር ግን እሱም ይሄን ነገር እንትን ሌላ አልቻለም ማለት ነው። ለእሷም ደግሞ ቃል ስለገባላት ዝና ያንችን በእኔ ጣዩ በማለት ስለነበረ እንትን ያለው እውነት ክሱን እንድታነሳ ያስደርጋታል ወይስ በዙ በጉልበቱ በኃይልነቱ ነው የሚጠቀመው የሚለውን እናያለን። በዚህም የተነሳ አቶ ሞገስና ማን ነው ሉሊ ሉላ እያወሩ ስላለፈ ታሪካቸው እያወሩም፣ ቃልም ተገባቡ። በግጥም ከቆምክበት ቁሜ አንተን ላለማጣት እያለ እያወሩ ነበረ። በዚህም የተነሳ እይታ ያዩ ሌላ ክላስ ቁጭ ብለው እያዋሩ ለእሷም ቃል እየገባላት ቃል እየተገባቡ ነበረ። በቃ ለምን ከሀገር አንጠፋም እያለችው ነበረ ሉላ። እሱም እሺ በቃ በሁሉም ነገር አብረሺ ብቻ እሁኚ ቁሚ እንጂ አብረን እንሻገራለን እያላን ነበረ። በስም የተነሳ ሳሜኝ እያላት ፈርታው ዝምብላ ሳሜኝ ለምን ፈራሽኝ እያላት ስትስመው ጉንጮን ማነች ዳጣ ከድንገት ትከፍትባቸዋለች። እንደ ምን እየተካሄደ ነው እያለች ነበር። ገዛኔስ መቼ ነው የምጠብሰው መቼ ነው እያለች ነበረ። እዚህን ጊዜ በሂጂና እንደ ሴቶቹ ወደ ኪጭን ገብተሽ ስር እያላት ነበር። ኧረ እባክህ ሴቷ እሷ ትስራ ትለዋለች። እሱም ደግሞ እሷ እኮ ሉላ እኮ እንግዳነች እንግዳ ነች ሂጂና ግቢ እና ሰራሪ እያላት ነበረ ማለት ነው እንግዲህ። ማነች ዳጣ ምንም ነገር መስራት የማትችል ናት። በሰሉን ማን ነው ሽንግርቶን ሽንኩርቶን ራሱ ከእነንተኑ እንጨምረው እያለች ምሳሌ ነበር በባለፈው ፓርት ላይ ስሰራ የነበረችው እናም፣ የዚህ ጊዜ ዞርቤ ብሎ ያባርራታል። የሮጠች ወደ ትኗት ሄዳለሁ እኔ ቤቱ ሊበላይ ነው ብቻዬን እያለች ነበር። ና እዚ ሰው ጥፌ ምንድን ነው እያላት ነበረ። በዚህም የተነሳ እንግዲህ አቶ ዝና ስልክ እየደወለ ነበረ። በዚህም ጊዜ እንግዲህ ወደ ሞገስ ጋር በመደወል ሞገስም ስልኩን ያነሳና ምን ፈለግክ እያለው ነበረ። ሚስቴን አንድ ነገር ብታረጋት እስከ ዘርማን ዝርህ አትኖርም እያለው ነበረ። ሲለው የነበረው ፈጣሪ ያውቅልኛል ደግሞ አንድ ነገር እንዳታደርግ እያለው ነበረ። መልስ ሲለው የነበረው ከጉያዬ የልጅነት ፍቅሬን አበባዬን ከኔ ጋ ጎንጥለህ የወሰድከው አንተ ነህ። ምንም አማደርጋት ይመስልሃል ምንም አላደርጋት እያለ እሷ ግን እየሰላም እንቅልፍ ከተኛች እንኳን አስር አመት የሆናት ሉላ በዝና ዱላና በእንትን የምንትን የምትለው የኖረችው ዛሬ ግን ከአስር አመት በኋላ ከሞገስ ከልጅነት ፍቅሯ ጋር ተገናኝታ ተኝታለይ። በዚህን ጊዜ እንቅልፍ ወስዷት ስለነበረ የኔ ናት አተ ያለ ሞገስም እሷን እያየ እንትን ይላል። እሷም እንቅልፍ ወስዷትና ስትነሳ እንግዲህ በደንብ ተኛሽ እያላት ነበረ። እሷም እንደ ዛሬው እንደውም ምን ያክል ጊዜ ሲሆን ተኝቼ አላውቅም። በጣም ሰላም ያለው ደስ የሚል እንቅልፍ ነው ተኝቼ ያደርጉት በማለት ትነግረዋለች። እሱም እንግዲህ እሺ በማለት ደስ ላታል ማለት ነው። ይሄንም ብለው እንግዲህ እንትናም በንዴት ውስጥ ይገኛል። ማን ነው ዝና ማለት ነው። ዝና ቀጥታ ወደ ምርጫ ያደረገው ቤት ምስል የሌለው ስለሚያውቅም፣ ወደ ቀጥታ ወደ ማህሌት ጋ ነው የሄደው። ማህሌት ቡና ቤት በመጥራት እንግዲህ እያወሩ ነበረ። ሚስቴን እንደዚህ እንትን ብለዋልና የብሩኬን ቤት ታሳይኛለች እያላት ነበረ። ለዚህ ደግሞ ልጁን መችም ከክፋት አትዘልምና በልጁ ስለማይደራደር ብሩኬ ለእሷም ተንበርክኮ ሲለምናት የነበረ ጊዜ ያን ስለምታስታውስ ልጁን አግትበት እያለችው ነበረ። እኔ እነሱ የሰሩትን ስራ አልሰራም አላግትም እያላት ነበረ ግን እኮ ሲያዩህ ምንም ሚስትህን የታገተብህ አትመስልም እያለችው ነበረ። እንግዲህ ሉላ ማነች ማለትም በዚህም የተነሳ እንግዲህ እኔ ስናደድ እንትን ስል እንደዚህ ነኝ፣ ወቂኝ እያላት ነበረ። በዚህም የተነሳ እንግዲህ ቡናቸውን እየጠጡ አሁን ምንድን ነው እሺ፣ ከእኔ የምትፈልገው ስትለው፣ የብሩክን ቤት እንድታሳይኝ እፈልጋለሁ እያላን ነበረ። ምንድን እንዳደርጋለ ልጅቷን ማነው ስሙ ወይንም አንቺን ልገትሽ እያላት ነበር። እንኳን ማገት ብትገለኝ ራሱ እነሱ ደስ ነው የሚላቸው። ጠላቶቻችን መሆናቸውን ረሳ እንዴ እያለችው ነበር። አይ እኔ እንደውም የእነሱን የጅል ነገር አላደርግም። አሁን ቀጥታ ወደ ቤት ነው የሚሄድወስችን እያላት ነበር። በቃ ቤቱ ባንዴ ሄዱና እሱም እንግዲህ እየ ቱርክ አክተር መስሎ ጎብለል ጎብለል እያለ ንቶ አባን ይሄዳሉ። እሷም እንግዲህ ቤቱ ያ ነው ልክ ብሎክ ስር እያለች ታሳየዋለች። እኔ ምን እንትን አብረሽ ነው አንቺ ምን የምትሄጂ ይላታል። እንዴ ዝም ብለሽ አድርሶ እንዴት እንትን የምትሄጂ መሰለሽ? እንዴ ነይ ስልሽ የምትሄጂ አድርጊ ስልሽ የምታደርጊ ብሎ በስሩ እሷንም ይዟታል። በዚህም የተነሳ እንግዲህ እንደ እኔ ምንሰራለሁ እያለ የነበረ በዚህም ነይ ንሂድ በማለት ከፍተው ቀጥታ ይሄዳሉ። ቤት ውስጥ ቤት ውስጥ በሚሄዱ ጊዜ በሩ የተዘጋ ነው። በሩን በመገንጠል ኃይለኛውና ታዋቂ ነኝ ተደባዳቢው ነኝ በማለት በሩን ከፍቶ ሲገባ ሁሉንም ክላስ በሚፈትሽበት ሰዓት ማንም ቤት የለ። እነሱ ቀርመው እንደሚመጣ ስለሚያውቁ ከቤት ለቀው ሌላ ቤት ሄደዋል። ሰፈር ለቀዋል ማለት ነው። በዚህም የተነሳ እሱም እንግዲህ ክላስ እየነበሩበትን ሽታውን እያሸተተ እዚህ ክላስ ገብታ ነበር፣ እዚህ ቤት ነበሩ እርግጠኛ እያለ ነበረ እንግዲህ ሌላ ቦታ ከዚህ ሌላ የት ምትን የምትዋለ ሲላት፣ እያንተ ታስለቅቅልኝ ያለህ በአንቺ ስም ይሆናል ብለህ እንትን ያልከው ቤት ያ ነው፣ ያም ደግሞ በህግ ተይዟል እያለችው ነበር። አንቺ አሁን ስለዛ ታወሪያለሽ አሁን በዚህ ሰአት እያለ ይጮህባታል። እንዴ እኔ ምን ላድርግህ እያለችው ነበር። አንቺ እንደውም ህግ ፈታሽ ማን ነው ብሩክ እያላት ነበረ። በጣም ባለጌ ነሽ እያላት ሊጣሉ እየደረሱ ነበር። በዚህም የተነሳ ማህሌት እንደውም አልፈታኝም ነው ማለት እልህ ውስጥ ትገባለች ማለት ነው። በዚህም ጊዜ እንግዲህ ማህሌት እሱም እዛ ቁጭ ብሎ ይህ እንትና ሽታ ሽታ እየሸተተኝ ነው ይሄ ሉላ ሽታ ገብታ ነበረ ሸተተኝ እያለ እሷ ላይ እንትና ላይ እየጮኸ ነበርና፣ የት ናሉ ላይ የት ነች እያለ ከማነች ማለት ላይ እየጮኸባታል ማለት ነው። እሷም ትደነግጣለች። ተናዷል፣ አብዷል። በቃ አሁን ያለበት ሁኔታ ማለት ነው። እነሱ እንግዲህ ከቤት ለቀው ሌላ ቤት ሆነዋል። በዚህ የተነሳ ዳጣና ማነች ሉላ ስያወራቻት ፈታ ያልሽ ልጅ ነች ምናምን እያለች ታወራታለች። አይ ሁላችንም የራሳችን ማንነት በውስጣችን ያለ ልብስ የሸፈነው አንከላይ እየሳቅን ነው በማለት ትነግራታለች። ያለውን የሕይወት ታሪኳን በለቅሶ እና በእውነት ስታለቅስ ስታለቅ ሴሷ ለቅሶው ሳይ አስለቀሰችኝ ማለት ነው። በቃ እናቴ ናፈቀችኝ፣ የጎዳና ልጅ ህይወት እንደዚህ ነው እያለች ነበረ እያወራቻት የነበረው። ግን ደስ ትላላቸው እያለቻት በነበረ ሁሉንም ነገረቻ በለቅሱ ይታጀበ። እኔ ታውቂያለሽ፣ የተከፋ እየተከፋ እንደዚህ ሲያዳምጠኝ ማውራት ደስ ይለኛል እና የጎዳና ህይወት ስንኖር እነሱ የጎዳና የሚኖሩ ሳይሆኑ የሚያጠውቁን በመኪና እንደዚህ የሚሄዱ ናቸው እያለች ታስረዳታለች። የጎዳና ልጅ ህይወትን በለቅሶ እየታጀበት ትነግራታለች። እንግዲህ እሷን በቃ ይዞሽ እያለች እንትን እያለቻት ነበረና በዚህም የተነሳ እንግዲህ እያዘነቻት አታልቅሺ በማለት አንቺንም ሞገስ ይወድሻል፣ በጣም ነው የሚወድሽ እያላት ነበረ እኔም እኮ ወደዋለሁኝ ይህን ያክል ጊዜ ያላገባው እኔን እንትን እያለ ነው። ግን ደግሞ አሁን ግን ትሄዣለች እያለች ነበረ። እሷም አይ አሁን እንኳን መሄድ አይመስለኝም እንደማልሄድም አልሄድም አብረን እንትን እንደምንም ቃል ገብቶልኛል እያለች ነበረ። በዚህም የተነሳ እንግዲህ አሁን እንኳን የሚሆን አይመስለኝም እያለች ነበር። ምክንያቱም ቅድስቴን ለማውጣት ነው መደራደሪያ እና ክሱን ለማንሳት ያመጧትና ያን ነው የምታውቀው አይ እንደዛ ነው እያለች፣ እሺ ይሁን በጣም ይወድሻል እሱም እያለች ምን ነው ወጭ፣ በጣም ሰው ያምናል ታማኝ ነው ሁሉም ነገር እያለች ተነግራታለች። ደስ ትላላቸው በማለት እኔ ግን ሙያ የለኝ ምን የለኝ እናትም የለኝ፣ ግን እናቴ ናፈቀችኝ እያለች ሳታቂያት ስትላት አዎ ሳላቃት እስካሁን ወይ አታ ወይ አባቴ ጋር ተጣልታ ጥላዬ ነው ጎዳና ሄደዩ ወይስ ምን ሆና በአቃቴ ያለች ነበረ ስትል ነበረው። በዚህም የተነሳ እንግዲህ ይሄን እያወሩ ነበረ። ሁለተኛ ሞገስ ሲደውልለት ሞገስ እና ብሩኬን ለዝና ደውለን እንናገር ሲል እንግዲህ ብሩክም ሞገስም ከሉላ መለየቱም ቃልም የገባላት ስላለ ያ ነገር እያሰበ ነው። በዚህም የተነሳ ወደ እንካሽ እንዴ ቅድስትስ ልጅስ እያለ ነው አሁን ድረስ ብሩኬ ስለዛ ስለሚያስብ ያመጣ ነው እኮ ለዝና ነው እያለ ነበር። እሺ በማለት ቆይ ልደውልለት ብሎ እያወራው ሳለ አንተ የተሰላደቡ ሳለ መልሶ ብሩኬ አንስቶ በሚያናገረው ሰዓት ለዝና ዝና ያላችሁበት መጣለሁ፣ ወይም ቢል ይሄንን ታደረግ ብቻ ነው ሚስትህ ነው የምታገኘው። ቢሉትም እሱ ግን እየፎከረ ነው ያለው። ይሄን ክስ ታንሳ፣ ማህሌት ማለት ቅድስትን ታስፈታ፣ ከዛ እንትን ትላለህ ነበረ የተባለው ማለት ነው። በዚህ ላይ እንግዲህ እሱም አልናገርም፣ ያላችሁበት መጣለው እያለ ነበረ። በዚህ የተነሳ እንግዲህ ብሩክና ሞገስ ወደ ቤት እየሄዱ ነው። ወደ ቤት በሚሄዱ ጊዜ በር እየተንጓጓባቸው ስለነበረ እንግዲህ መጣ መጣብን፣ ማን ነው ዝና እያለች ነበረ እንግዲህ። ምንድን ነው የሚያረገን ሲል ይገለናል ስትል፣ በእኔ ፈንታንች መሞትሽ እያለች ሉላም ታዝናለች። ግን የመጡት እንግዲህ ከፊልሙ እንደምንረዳው እንትና ነው ብሩክና ሞገስ ናቸው ብዬ ነው ማምነው፣ ምክንያቱም ቤቱን አያውቀውም ያለበትን እና እዚህ ላይ ያበቃ አለነበረም። ቆይተን አመሰግናለን። ባይ ባይ።